የመጽሐፍ ቅዱሳዊ ተወስኖ መወሰን እና ነጻ ፈቃድ ትምህርት የኒቅያ በፊት ቤተ ክርስቲያን አባቶች አመለካከት ክፍል ሁለት ታሪካዊ ሥነ መለኮት የኒቅያ በፊት አመለካከት ምዕራፍ አምስት ሦስት በኒቅያ በፊት ጽሑፎች ውስጥ ተወስኖ መወሰን ገላጭ ትንታኔ የሮሜ ዘጠኝ በቀደምት አባቶች ትርጓሜ ሮሜ ዘጠኝ የጳውሎስ ስለ እግዚአብሔር ሉዓላዊ ምርጫ ያለው ንግግር የኒቅያ በፊት ቤተ ክርስቲያን አባቶች በተወስኖ መወሰን እና በነጻ ፈቃድ መካከል ያለውን ውጥረት ሲዳሱ ትልቅ የትርጓሜ ፈተናን አስከትሏል። ድርብ ተወስኖ መወሰን እና ሁሉን አቀፍ መለኮታዊ ቁጥጥርን አጽንበት ከሰጡ እንደ ኦግስትኖስ ካሉ ኋለኞች የሃይማኖት ሊቃውንት በተቃራኒ አባቶች ቀለምንጦስ ዘሮሜ፣ የስችኖስ ማርቲር፣ ኢራኒዮስ እና ጠርቱሊያን ይህን ምዕራፍ በሐዋርያዊ ትውፊት፣ በአይሁድ የቃል ኪዳን ሥርዓትና በጂናስቴክ ውሳኔ በመቃወም በተቃኘ ሥነ መለኮት ቀርበውታል። የእነሱ ገላጭ ትንታኔ በእግዚአብሔር በድኅነት ታሪክ ውስጥ ባለው ዓላማዊ ሉዓላዊነት ላይ ያተኮረ ነበር። ከግለሰቦች ጋር የሚወስን ዕጣ ፈንታን ከማጽደቅ ይልቅ ከሰው ተግባር ጋር በማስማማት ዐውደ ጽሑፍና ትኩረት ያዕቆብንና ኤሳውን የሚወያየው ሮሜ 9 11 18 ታላቁ ለታናሹ ይገዛል። ከሥራ የተነሣ ሳይሆን ከጠራው የተነሣ ከእና ፈርበንን ይህንንም ላሳይብህ ኃይልህን የምምረውን እምራለሁክ የእግዚአብሔርን መብት ያጎላሉ። አባቶች ይህንን የመለኮታዊ ሉዓላዊነት ማስረጃ አድርገው ተመልክተዋል፣ ነገር ግን በተናጠል አይደለም። ኢራኒዎስ ከ ኑፋቂዎችን የሚቃወም ከ አራት ነጥብ ሁለት አንድ ሁለት ላይ ይህንን የእግዚአብሔር ቀደምት እውቀት ፕሮሪንዜስ ታሪክን እንደሚመራ ይተረጉመዋል። ሁሉን አስቀድሞ የሚያውቅ እግዚአብሔር ኃይሉን ለመግለጥ የፈርዖንን ማደንደን አዘጋጀኩ ከዘጻት ዘጠኝ ዐሥራ ስድስት ጋር ያዛምደዋል። የፈርበን ተቃውሞ የእስራኤልን መዳን የሚያገለግልበት ተወስኖ መወሰንን የግለሰብን ጥፋት ሳይሆን የእግዚአብሔር የመዳን ዕቅድ አድርጎ ይጠቁማል። ይህ ከሮሜ 11፡32 ጋር ይስማማል። ሁሉን ይምር ዘንድ ኩ አንድ የማዳን ዓላማን አስምሆት ይሰጣል። የሰው ተግባር የስትኖስ ማርቲር ኩ የመጀመሪያው ይቅርታ ኩ 43 ላይ ሮሜ 9፡19ን ገና ለምን ይወቅሳል? በመናገር ከእግዚአብሔር አያስገድድም የእያንዳንዱ ሥራ የራሱ ነው ኩ በማለት ይከራከራል የፈርመንን የመጀመሪያ ራስን ማደንደን ዘጸአት 8፡15 እንደ ነጻ ፈቃድ ማስረጃ የእግዚአብሔር ድርጊት 9፡12 ተቃውሞን እንደሚያጠናክር እንጂ እንደማያስጀምር የፍርድ ድርጊት እንጂ ድርብ ተወስኖ መወሰን እንዳልሆነ ተመልክቶታል ጠርጡሊያን ኬ ማርሲዮንን የሚቃወም ኬ 2፡23 ላይ ከ የእግዚአብሔር ቀደምት ዕውቀት ነጻነትን አያጠፋም ኪ በማለት ምርጫን የእግዚአብሔር የመሳሪያ ምርጫ ለምሳሌ እስራኤል እንጂ ሁሉን አቀፍ ቁጥጥር እንዳልሆነ ይተረጉመዋል። የጋራ ወሰን የቀለምንጦስ ዘሮሜ አንድ ቀለምንጦስ 29 አንድ የተመረጡትን ክቡር ምሳሌ ይመልከትክ የያዕቆብን ምርጫ የእስራኤል ጥሪ ሮሜ 9 አራት አምስት የግለሰብ ዕጣ ፈንታን ሳይሆን የጋራ እይታን ያንጸባርቃል። አባቶች የአውግስትኖስን የማለኛ ግላዊ ነቀፋ ላይ ያተኮረ ኢንሽሪዲዮንም 98 አስወግደዋል። ሮሜ 9 በእምነት ጥሪዎች ሮሜ 10 ዘጠኝ የተመጣጠነ የእግዚአብሔር የቃል ኪዳን ሏላዊነት አድርገው ይቀርጻሉ። ጸረ ውሳኔ መነጽር ጂናስቴክ ዕጣ ፈንታን በመቃወም ኢራኒዮስ ኑፋቂዎችን የሚቃወም ከ4 ነጥብ 3 7 1 ሰዎች ነጻ ሆነው እንደሚቀጥሉ አጥብቆ ይናገራል። ሮሜ 9ን የእግዚአብሔር ጥበብ የተሞላበት አስተዳደር እንጂ ግዴታ እንዳልሆነ ይተረጉመዋል። ስለዚህ ትርጓሚያቸው ተወስኖ መወሰንን ወደ ቤዛነት ማዕቀፍ በመገደብ ተግባርን ጠብቋል። ኢራኒውስ ከኑፋቂዎችን ችን የሚቃወም ኪ አራት ነጥብ ሁለት አንድ ሁለት ከፈርቦንም ልቡን እንዳልነው አደነደነ እግዚአብሔርን ተቃወመ። ነገር ግን ሁሉን አስቀድሞ የሚያውቅ እግዚአብሔር ኃይሉን ለመግለጥና የሰው ልጆችን ጥቅም ለማስገኘት የፈርመንን ማደንደን አዘጋጀ፣ እርሱ የሁሉ ጌታ እንደሆነ ያውቁ ዘንድ። የኢራኒዎስ የሮሜ 9 17 18 ትርጓሜ ይህንንም ላሳይብህ ኃይሌን የመወደውን እምራለውክ በኪኑ ኑፋቄዎችን የሚቃወምክ ኪ አራት ነጥብ ሁለት አንድ ሁለት ላይ የእግዚአብሔርን ሉዓላዊነት ዓላማ ያለው እንጂ የዘፈቀደ እንዳልሆነ አጽንዖት ይሰጣል። የፈርዖንን ራስን ማደንደን ልቡን አደነደነ ኩ በመጥቀስ ከዘጸአት ስምንት አስራ አምስት ጋር ይስማማል። ፈርዖን የእግዚአብሔር ጣልቃ ገብነት ዘጸአት ዘጠኝ አስራ ሁለት ከመምጣቱ በፊት በነጻነት ይሠራል። ሁሉን አስቀድሞ የሚያውቅ ከፕሮቬንሴስ ሮሜ ስምንት ሀያ ዘጠኝን ይመልከቱ የሚለው ሐረግ መለኮታዊ ሁሉን አዋቂነትን ያጎላል። እንደ መክሰፍት ያሉ ክስተቶችን ኃይልን ለማሳየት ኃይሉን ለመግለጥ ለእስራኤል መዳን ዘጻት ዘጠኝ አሥራ ስድስት ያዘጋጃል። ይህ የሰው ልጆችን ከይጠቅማል። ይህም ድርብ ተወስኖ መወሰን ሳይሆን ቤዛነትን ያሰያል። ለኢራኒዎስ የእግዚአብሔር ማደንደን ለፈርቦን ምርጫ የፍርድ ምላሽ እንጂ የዘላለም ኩነኔ ድንጋጌ አይደለም። ይህም የኦግስትኖስን አመለካከት ኢንሽሪዲዮን ምዕ ዘጠና ስምንት እግዚአብሔር ነቀፋን አስቀድሞ እንደሚወስን ከሚለው ጋር ይቃረናል። የሮሜ 11 32 ሰፋ ያለ ገውደ ጽሑፍ ሁሉን ይምር ዘንድ ይህን ይደግፋል። ሉዓላዊነትን እንደ መዳን ተኮር አድርጎ ይቀርጻል። የኢራኒዎስ ጸረ ግኖስቲክ አቋም ኑፋቂዎችን የሚቃወም ከአንድ ነጥብ ስድስት ሁለት ቋሚ ዕጣ ፈንታን ይክዳል። ሰዎች ተግባራቸውን እንደሚጠብቁ አጥብቁ ይናገራል። አራት ነጥብ ሦስት ሰባት አንድ ከእግዚአብሔር ሰው ነፃ አደረገው ኪ ስለዚህ የፈር በሚና ፈቃዱን ሳይሽ የእግዚአብሔርን ዕቅድ ያገለግላል። ይህ ተወስኖ መወሰንን ወደ ታሪካዊ ዓላማ የእግዚአብሔር ክብርን፣ የሰው ልጅ ጥቅም፣ ሁሉን አቀፍ ቁጥጥር ወይም ድርብ ድንጋጌዎች ሳይሆን ይገድባል። በአይሁድ የቃል ኪዳን ሥርዓት ዘዳግም ሰባት ስድስት የተቃኘው የኒቅያ በፊት መነጽር ምርጫን እንደ መሣሪያ እንጂ እንደ መጨረሻ አድርጎ አይደለም። ሮሜ ዘጠኝን በእምነት ጥሪዎች ሮሜ ዐስር ዘጠኝ ያስማማል። ስለዚህ ኢራኒዮስ የጳውሎስን የምምረውን እምራለው ከእግዚአብሔር ጥበብ የተሞላበት አስተዳደር እንጂ ግዴታ እንዳልሆነ ይተረጉመዋል። ይህም ከቅድሞ ኦግስቲኖስ የተስማሚነት ሥነ መለኮታቸው ጋር ይጣጣማል። ዮስትኖስ ማርቲር የመጀመሪያው ይቅርታ ኮ 43 ከ ከነቢያት ተምረናልና እውነት እንደሆነ እናምናለን። ቅጣቶችና ተግሳጽ እና መልካም ዋጋዎች የእያንዳንዱ ሰው የድርጊት ብቃት መሰረት ይሰጣሉ። የሰው ዘር ክፉን የማስወገድና በነጻ ምርጫ መልካምን የመምረት ኃይል ከሌለው ለድርጊታቸው ተጠያቂ አይደሉም። እግዚአብሔር አያስገድድም፣ ምክንያቱም እያንዳንዱ በራሱ ምርጫ እንዲድን ይፈልጋልክ የስቲኖስክ የመጀመሪያው ይቅርታ ኮ 43 በቀጥታ ሮሜ 9 19 ገና ለምን ይወቅሳል ፈቃዱንስ የሚቃወም ማን ነው፣ የሰውን ተጠያቂነት በማረጋገጥ ማንኛውንም የውሳኔ ንባብ በመቃወም ይመለከታል። ኪ ነቢያትን ኪ ለምሳሌ ሕዝቅኤል 33 11 ተመለሱ እና በህይወት ኑሩ ከን ቅጣቶች በድርጊቶች መሰረት ይሰጣሉ ኬ የሚለውን እምነት መጥቀሱ የእግዚአብሔር ሉዓላዊነት የሚወደውን ያደነ ድንክ ሮሜ 9 18 ነጻ ፈቃድን እንደማይሽር የሚያንጸባርክ ሥነ መለኮትን ያሳያል። ክፉን የማስወገድና መልካምን የመምረት ኃይል ኬ የሚለው ሐረግ ፕሮአይረስን ያስተጋባል። የስትኖስ ተግባርን ለማረጋገጥ የሚጠቀምበት የግሪክ ሮማውያን ጽንሰ ሐሳብ የስቶይክን ዕጣ ፈንታና የግናስቶ

የሚመነጭ ነው። የእግዚአብሔር ፍቃድ እንደ ይሁዳ ዮሐንስ 17፡12 ተቃውሟቸውን በመጠቀም እንጂ ባለመፍጠር ነው። ይህ ከሮሜ 10 ዘጠኝ የእምነት ጥሪ ጋር የሚስማማ ሲሆን ተወስኖ መወሰንም ወደ እግዚአብሔር ቤዛነት ዕቅድ ኤፌሶን 1፡5 እንጂ ወደ ሁለትዮሽ ዕጣ ፈንታ አይገድበውም። የስትኖስ ይቅርታ ጠያቂነት አውድ ክርስትናን ለሮማውያን መከላከል ይህን ሚዛን ይቀርጻል። የእግዚአብሔር ፍትህ ሮሜ 2 6 አስቀድሞ በተወሰነ ነቀፋ ሳይሆን በሰው ምላሽ ላይ የተመሰረተ መሆኑን ያረጋግጣል። ስለዚህ የአባቶች ቅድመ አውግስጢኖስ አመለካከት ሮሜ 9 የእግዚአብሔር ሉዓላዊ መንገድ የእስራኤል ምርጫ ከነጻ ፈቃድ ጋር የተስማማ ሁሉን አቀፍ ቁጥጥርን ወይም የዘላለም ኩነኔ ድንጋጌዎችን የሚል አድርጎ ይመለከታል። ጠርቱሊያን ማርሲዮንን የሚቃወም የሚቃወም ኬ 2 ነጥብ 23 ከ የእግዚአብሔር ቀደምት ዕውቀት ነጻነትን አያጠፋም። የሰው ፈቃድ ነፃ ነው፣ ስለዚህም ለፍርድ ይገዛል። ፈቃዱ ነፃ ባይሆን ኖሮ ተጠያቂ ሊሆን አይችልም ነበር። እግዚአብሔር ሁሉን አስቀድሞ ያውቃል፣ ሆኖም አያስገድድም። የጠርቱሊያን ከማርሲዮንን የሚቃወም ኬ 223 ሮሜ 9 18 19 ይምራል ያደነድን ፈቃዱንስ የሚቃወማ ነው የሰውን ነፃነት ከማርሲዮን ሁለትዮሽነትና ከጂናስቴክ ውሳኔ በመጠበቅ ይመለከታል የእግዚአብሔር ቀደምት ቀደምት ዕውቀት ነፃነትን አያጠፋም። ከጳውሎስን ጥያቄ በቀጥታ ይመልሳል። ቀደምት ዕውቀት ፕራርኖዜስ በኩ አስቀድሞ ያውቃቸውን ኩ ሮሜ 8 29 እንደሚታየው ውጤቶችን ይተነቢያል እንጂ አይወስንም በማለት የሰው ፈቃድ ነፃ ነው ከአውቴክሶስዮስም ራስም መወሰን ያስተጋባል። ኢራኒዮስም አራት ነጥብ ሦስት ሰባት አንድ ያስተጋባልና እያንዳንዱ ድርጊት አስቀድሞ የሚወሰንበትን ሁሉ ናቀር ውሳኔን ይቃወማል። ካልቪንቲ ተቋማት ከሁለት ነጥብ ሁለት የሚመለከቱ ጠርቱሊያን ተጠያቂነትን ከነጻነት ጋር ያይዛል፣ ለፍርድ ይገዛል። ከሮሜ 2 6ም እያንዳንዱን እንደ ሥራው ይመልስለታል ከያንጸባርቃል። ስለዚህ የፈርዖንን ማደንደን 9 17 ወይም የኤሳው ዕጣ ፈንታ 9 13 ከምርጫቸው የሚመነጭ ነው እንጂ ድርብ ተወስኖ መወሰን አይደለም። እግዚአብሔር አስቀድሞ ያውቃል፣ ሆኖም አያስገድድም። የአውጉስቲኖስን የማይሻር ጸጋ በጸጋ እና በነጻ ፈቃድ ከ41 ይክዳል። የእግዚአብሔርን ፍቃድ በኋላ ይሆናል የማይገፋፋ የሰውን ድርጊት ለምሳሌ የፈርዖንን አለመታዘዝ ዘጸአት 8 15 ለዓላማ ሮሜ 9 17 ኃይልን ላሳይ ሲጠቀም ይመለከታል። የጠርጡሊያን የሮማውያን ህጋዊ አውድ ይህንን የበለጠ ያጠነክራል። ፍትሕ ዕጣ ፈንታ ሳይሆን ተግባርን ይጠይቃል። ተወስኖ መወሰንን ወደ መዳን ማዕቀፍ 1 ጢሞቴዎስ 2፥4 ይገድባል የአባቶች ገላጭ መነጽር የግኖስቲክ ቋሚ ተፈጥሮዎችን ሙፋቂዎችን የሚቃወም ከአንድ ነጥብ ስድስት አንድ በመቃወም ሮሜ ዘጠኝን የዘላለም ኩነኔ ሳይወስን በነጻ ፈቃዶች የሚገለጥ የእግዚአብሔር እቅድ አለ ይተረጉ መዋል ይህም ከቅድሞ ግስትኖ ሥነ መለኮታቸው ጋር ይጣጣማል። ቀሌምንጦስ ዘሮሜ አንድ ቀሌምንጦስ 29 አንድ ኩ ወዳጆች ሆይ ጌታ ወደፊት ትንሣኤ እንደሚኖር እንዴት ዘወትር እንደሚያረጋግጥልን እመልከት

ከውድቀት ሳይሆን ከቤዛነት መጨረሻ ሮሜ 11 26 ጋር ያይዘዋል። ይህም የኦግስትኖስን ድርብ ድንጋጊ ኢንሽሪዲዮን አንድ መቶ ይቃረናል። የተመረጡት ክቡር ምሳሌ ከእናኬ ለእግዚአብሔር ፈቃድ የታዘዙ ተግባርን ያመለክታሉ። ምርጫ አንደቲ ለኢየሱስ ክርስቶስ መታዘዝኩ 1 ከጥሮስ 1 2 ምላሽን ይጠይቃል እንጂ የውሳኔ የዕጣ ፈንታን አይደለም። የቀለምንጦስ የፓስተር አውድ የቆሮንቶስን አንድነት መመለስ ሉዓላዊነትን የእግዚአብሔር ችው ሁሉን ቻይ ፈቃድ ከ27 አምስት አድርጎ ይቀርጻል። ሆኖም ከየታዘዙ ከህድገዋል ግዴታ ሳይሆን ምርጫን ያንጸባርቃሉ። ይህም ከሮሜ 10 ዘጠኝ እምነት ጋር ይጣጣማል። እንደ ካልቪን ሁሉ አቀፍ ቁጥጥር ተቋማት ከ3.23 በተቃራኒ ቀሌምንጦስ የሰውን ድርጊት በጥቃቅን ከመቆጣጠር ይቆጠባል። ተወስኖ መወሰንን ለሕይወት ሕዝቅኤል 33 11 የእግዚአብሔር ዕቅድ እንጂ ሞት አይደለም ብሎ ይመለከታል። የጂናስቴክ ዕጣ ፈንታን ሙፋቂዎችን የሚቃወም ከአንድ ነጥብ ስድስት ሁለት በመቃወም የስነ ምግባር ኃላፊነትን ያጎላል። የተመረጠ ሁኔታ መታዘዝን ይጠይቃል። ተወስኖ መወሰንን ወደ የጋራ የማዳን ወሰን እስራኤል፣ ቤተ ክርስቲያን ይገድባል እንጂ የግለሰብ እንጥፋት አይደለም። ይህ ቅድመ አውግስጢኖስ አመለካከት ሮሜ 9 ከሰው ተግባር ጋር በማስማማት ድርብ ተወስኖ መወሰን ወይም ሁሉን አቀፍ ውሳኔ ይክዳል።

የመይቷ ሰያዲያ የሚሉ ሐረጎች ጳውሎስ ስለ እግዚአብሔር ሉዓላዊ ምርጫ ዘጠኝ 11 ኩ ከጠራው የተነሳ ከታቀረበው ክርክር ጋር የሚስማሙ ሲሆን ሆን ተብሎ የተደረገ መለኮታዊ ዕቅድም ይጠቁማል። ለኢራኒዎስ ይህ በኪ ኑፋቄዎችን የሚቃወም የአራት ነጥብ ሁለት አንድ ሁለት ላይ ያለውን አመለካከቱን ሊያጠናክር ይችላል። ኃይሉን ለመግለጥ የፈርዖንን ማደንደን አዘጋጀቱ ተወስኖ መወሰንን በክርስቶስ በኩል ያለ የእግዚአብሔር ዓላማ ያለው የመዳን ሥርዓት በእርሱ ኩዌንያድ የመዳንና የውድቀት ድርብ ድንጋይ ሳይሆን አድርጎ ይመለከታል። እንደ ኤስቲኖስ ማርቲር የመጀመሪያው ይቅርታ ኮ አርባ ሶስት ያሉ አባቶች ርስትን አገኘን ኪ የሚለውን ለቤተ ክርስቲያን የጋራ በረከት እንጂ የግለሰብ እጣ ፈንታን ሳይሆን አስናል ሊሰጡ ይችላሉ። ወሰኑን ወደ ቤዛነት ኤፌሶን አንድ አምስት እንጂ ወደ ነቀፋ አይገድቡም። ክሁሉን የሚሠራ የሚለው ሰፊ ሐረግ ሁሉን አቀፍ ውሳኔን ሊያመለክት ይችላል። ነገር ግን ቀለም ንጦስ ዘሮሜ አንድ ቀለም ንጦስ 27 5 6 በሁሉን ቻይ ፈቃዱ ሰማያትን መሠረተ ኪ ይህንን የእግዚአብሔር የፍጥረት የመጨረሻ ግብ 29 አንድ አስተዳደር እንጂ እያንዳንዱን የሰው ድርጊት ያስወግዳል። የግና ስቴ ዕጣ ፈንታን ኑፋቄዎችን የሚቃወም ክ 1 ነጥብ 6 አንድ በመቃወም ጠርጡሊያን ማርሲዮንን የሚቃወም የሁለት ነጥብ 2 3 የእግዚአብሔር ቀደም እውቀት ነፃነትን አያጠፋም። ይህ ዓላማ ግዴታ ሳይሆን ነፃ ምላሽን ሮሜ 10 9 እንደሚያስችል ሊከራከር ይችላል። በአይሁድ የቃል ኪዳን ሥርዓት ዘዳግም 7 6 የተቃኘው የኒቅያ በፊት መነጽር የሮሜ 9 ምርጫ እዚህ ጋር የአንድ ሕዝብ የእግዚአብሔር ዕቅድ ተደርጎ ይታያል ከድርጊት ጋር የተስማማ የሚያምን ሁሉ ከዮሐንስ 3 16 በዚህም የኦግስትኖስን የማለኛ ድርብ ተወስኖ መወሰን ኢንሽሪዲዮን ኩመ አንድ መቶ ያስወግዳል። የእነሱ ትርጓሜ ሉዓላዊነትን ከስነ ምግባር ኃላፊነት ጋር በማመጣጠን በእግዚአብሔር ቤዛነት ዓላማ ላይ ያተኩራል። የሐዋርያት ሥራ አራት 27 28 በእርግጥ በዚህ ከተማ ቅዱስ ባሪያህን የሾምኸውን ኢየሱስን ለመቃወም ሄሮድስና ግንጤናዊ ገላጦስ ከአሕዛብና ከእስራኤል ሕዝብ ጋር ተሰበሰቡ፣ እጅህና ዕቅድህ አስቀድሞ እንዲሆን የወሰነው ሁሉ እንዲፈጸም ነው። የሐዋርያት ሥራ 4 27 28 ከቀደምት ቤተ ክርስቲያን ጸሎት የተወሰደው ኩ አስቀድሞ የወሰነው ኪ ፕሮሬሴን የሚለውን በቀጥታ ይጠቀማል። ይህም የኒቅያ በፊት አባቶች የሮሜ 9ን ሉዓላዊነት አስነሳው ከ9:17 ለመተርጎም መነጽር ይሰጣል። ጽሑፉ የኢየሱስን መሰቀል የእግዚአብሔር ከእጅን እክድ ከ እንደሆነ ይገልጻል። ይህም ጳውሎስ በመለኮታዊ ፈቃድ ላይ ካለው አስንገት 9:18 ኪ የሚወደውን ያደነድን ከጋር ይስማማል። ኢራኒዎስ ይህንን ከኪ ኑፋቂዎችን የሚቃወም ከአራት ነጥብ ሁለት አንድ ሁለት ጋር ተመሳሳይ አድርጉ ሊመለከተው ይችላል። ለኃይሉ መገለጥ አዘጋጀ ኩእዚያም የእግዚአብሔር ተወስኖ መወሰን የሰውን ድርጊት ፈርለንን፣ ሄሮድስን፣ ከላጦስን ለቤዛነት እንጂ ለዘላለም ጥፋት እንደማይጠቀም ያሳያል። የጋር ወሰን አሕዛብና የእስራኤል ሕዝብቱ ከሮሜ 9 አራት አምስት የእስራኤል ሚና ላይ ካለው ትኩረት ጋር ይመሳሰላል። ይህም የግለሰብ ውሳኔ ሳይሆን የመዳን ታሪክ ዕቅድን ይጠቁማል። የስቲኖስ ማርቲር የመጀመሪያው ይቅርታ ኮ 43 ከእግዚአብሔር አያስገድድም ከ ሄሮድስና የሄላጦስ ምርጫዎች ክፉ ቢሆኑም የእግዚአብሔርን ዓላማ እንደሚያገለግሉ ዘፍጥረት 50 20ን ይመልከቱ። ተግባርን በመጠበቅ የሰው ፍቃድ ከመለኮታዊ ዓላማ ጋር እንደሚስማማ እንጂ እንደማይገዛ ሊከራከር ይችላል። የጠርጡሊያን ማርስዮንን የሚቃወም ኪ 2 ነጥብ 23 የሰው ፍቃድ ነጻ ነው ከ አስቀድሞ የወሰነው ሁሉ እንዲፈጸምክ የሚለውን እግዚአብሔር ውጤቶችን አስቀድሞ እንደሚያውቅ እና እንደሚመራ እንጂ እያንዳንዱን ድርጊት እንደማይጽፍ አድርጎ ሊተረጉመው ይችላል። ተወስኖ መወሰንን ወደ ክርስቶስ ሞት አንድ ጢሞቴዎስ ሁለት ስድስት ይገድባል። ቀለምንጦስ አንድ ቀለምንጦስ 29 አንድ ይህንን ከትንሣኤ ጋር ሊያይዘው ይችላል። ሉዓላዊነትን አስገዳጅ ሳይሆን ቤዛነት አድርጎ ይመለከታል። የጊናስቲክ ቋሚ ተፈጥሮዎችን ኑፋቂዎችን የሚቃወም ከ1.61 አንድ በመቃወም አባቶች ሁሉን አቀፍ ቁጥጥርን ይክዳሉ። የሮሜ 9 ማደንደን እንደ መሳሪያ ዘጸአት 9 16 እንጂ እንደ መጨረሻ ሳይሆን አድርገው ይቀርሱታል ከሰው ምላሽ የሐዋርያት ሥራ 17 30 ጋር በማስማማት ይህ ቅድመ አውግስጢኖስ ትርጓሜ ድርብ ተወስኖ መወሰንን ተቋማት ከ3.23 ያስወግዳል። በነፃ ወኪሎች በኩል በእግዚአብሔር የማዳን ዕቅድ ላይ ያተኩራል እንጂ በድርብ ድንጋጌዎች ላይ ሳይሆን አድርገው ይቀርጹታል። ሁለት ቲሞቴዎስ አንድ ዘጠኝ ያዳነንና በቅዱስ ጥሪ የጠራን እርሱ ነው። ይህም እንደ ሥራችን ሳይሆን እንደ ራሱ ዓላማና ጸጋ ነው። ይህን ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ሰጠንኪ ሁለት ቲሞቴዎስ አንድ ዘጠኝኪው ከዘላለም ዘመናት በፊት ክፕሮክራን አይኔኝ የእግዚአብሔርንኪው ዓላማና ጸጋኪ ፕሮቴሴንቅያይ ከራይን አስምዎት በመስጠት ሮሜ ዘጠኝ ዐሥራ አንድን ከሥራ የተነሣ ሳይሆን ከጠራው የተነሳ ኪ ይደግፋል። ይህም የኒቅያ በፊት አባቶች መለኮታዊ ሉዓላዊነትን ለመዳሰስ ጽሑፍ ይሰጣቸዋል። ኢራኒዮስ ይህንን ከኪ ኑፋቄዎችን የሚቃወም ከአራት ነጥብ ሁለት አንድ ሁለት ጋር ሊያይዘው ይችላል። ሁሉን አስቀድሞ የሚያውቅ ለሰው ልጆች ጥቅም አዘጋጀኩ። ተወስኖ መወሰንን በክርስቶስ ያለው የእግዚአብሔር ዘላለማዊ እቅድ እንጂ የሰው ብቃት እንዳልሆነ ከሮሜ 9 የያዕቆብ ምርጫ 9 13 ጋር በማጣጣም ኪያዳንንና የጠራንክ የሚለው ሐረግ ሉዓላዊ ድርጊትን ኤሰን ከያካወሰን ይጠቁማል ሆኖም ከቅዱስ ጥሪ ኩኩዘን ሄጂ ምላሽን ያመለክታል። የስቲኖስ ማርቲር የመጀመሪያው ይቅርታ ኮ 43 እንደሚከራከረው ከሮሜ 10 9 እምነት ጋር በማጣጣም ጠርቱልያን ማርሲዮንን የሚቃወም ከ2.23 ከእግዚአብሔር አስቀድሞ ያውቃል፣ ሆኖም አያስገድድምኪ ከዘላለም ዘመናት በፊትኪ የሚለውን ሁሉን አቀፍ ውሳኔ ሳይሆን የእግዚአብሔር ቀደምት እውቀት ፕሮሪንሴስ አድርጎ ሊመለከተው ይችላል። ተወስኖ መወሰን ወደ መዳን መንገድ አንድ ጢሞቴዎስ ሁለት አራት እንጂ ወደ እያንዳንዱ ድርጊት አይገድገውም። የቀሌምንጦስ አንድ ቀሌምንጦስ 29 አንድ ለእግዚአብሔር ፈቃድ የታዘዙ ይህን ጥሪ የሁለትዮ ሽጣ ፈንታ ሳይሆን ለተመረጡት ቤተ ክርስቲያን ዓላማ አድርጎ ሊቀርጸው ይችላል። ይህም የኦገስቲኖስን ነቀፍ ኢንሽሪዲዮን ኩመ ዘጠና ስምንት ይቃረናል። የጂኖስቴክ ዕጣ ፈንታን ኑፋቂዎችን የሚቃወም ከው አንድ ነጥብ ስድስት አንድ በመቃወም አባቶች ቋሚ ዕጣ ፈንታን ይክዳሉ፣ ተግባር ይኖራል ብለው አጥብቀው ይናገራሉ። የእግዚአብሔር ጸጋ እምነትን ይጋብዛል እንጂ አያስገድድም። ዮሐንስ 3 16 የሮሜ 9 ምሕረት 9 18 ትርጓሚያቸው ይህንን የእግዚአብሔር ቤዛነት ተነሳሽነት እንጂ የውድቀት ድንጋጌ ሳይሆን በቅድመ ኦግስትኖስ የተስማሚነት ሥነ መለኮት ውስጥ የሥነ ምግባር ኃላፊነትን በመጠበቅ ይመለከቱታል።